ሰላም ቤተሰብ እንዴት ናችሁ? ዳና ናቸው እኔ ዳና ነኝ። እግዚአብሔር ይመስገን። ይሄ ልፔት ነው። ልፔቱን ሰብስክራይብ፣ ላይክ፣ ሸር አደርጉልኝ አድርጉልኝ፣ አበረታቱኝ እና ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል ማለት ነው። ዛሬ እያላችሁ የመጣሁትኝ ታምኔል አሰራር፣ ቪዲዮ ስንለቅ ታምኔል እንዴት ነው የምንሰራው የሚለው ነው ማለት ነው። እሱን አብረን እናያለን። ከመጀመሪያው ፕላይ ስቶር ላይ ይችን አፕ ታወርዳላችሁ። ፕላይ ስቶር ላይ ገብታችሁ፣ ያኔ ፕላይ ስቶር እናውቀዋለን። ሁላችንም ይችን አፕሊኬሽን እናወርዳታል። ይችን ያከበብኩባትን ይችን እናወርዳለን ማለት ነው። ከዛ ያኔ የፕላይ ስቶሪት ነበር ሁላችን እናውቀዋለን። እዚህ ጋ ፕላይ ስቶሪ ና እሱን እናወርዳለን ማለት ነው። እሱን ካወረድን በኋላ አፕሊኬሽኗን ካወራድን በኋላ ቀጥታ ወደ አፕሊኬሽን እንገባለን፣ እዚህ ጋ እንገባለን ማለት ነው። ከዛ እንደዚህ ይመጣልና፣ እንደዚህ ይመጣልን። ይሄ ትናንት ያቀናበርኩትን እሱን እናጥፋና በአዲስ እንሰራለን። እዚህ ጋ እንገባለን መልሰን አሁን ይህቺን ቴክስቱ ድሌት ለት እንላትና እዚህ ጋር እንደዚህ ይመጣልናል ማለት ነው። እንደዚህ ሲመጣልን እዚህ ጋር ፍሮም ጋለሪ ሚላለን እንደዚህ እናደርጋለን። ከዛ እንደዚህ ይመጣል ማለት ነው። ከዛ ፎቶአችን ምረጡ ይለናል። እንደዚህ የምንገናብረው እንደዚህ ከመጣልን በኋላ ከዛ አንዱን ብለን እንደዚህ እናደርጋለን። እንደዚህ እናደርጋለን። እንደዚህ ማስፋትም እንችላለን፣ እንደዚህ ማድረግም እንችላለን። በምንፈልገው መልኩ ማድረግ እንችላለን ማለት ነው። ወይም እንደዚህ አጥብበን እንደዚህ አድርገን አንዱን ከጎን አንዱን ከጎን ማድረግ እንችላለን። እንደዚህ ማስፋት እንችላለን ማለት ነው። በምንፈልገው በጎን አድርገን ለምሳሌ እኔ ሁለት ላድርገውና፣ እስኪ እንደዚህ ሆኖ መጣልኝ ማለት ነው። እንደዚህ አስተካክለን እናስቀምጣለን። ታምኔላችሁ እንትን አስተካክላችሁ ታስቀምጡ። አስተካክላችሁ እኩል አድርጋችሁ አስቀምጡ እንዲያምር ማለት ነው። ከዛ እንደዚህ እናደርጋለን። አሁንም መልሰን እዚሁ ፍሮም ጋለሪ እንገባለን። ፕላስ ምልክቷን ተጭነን ፍሮም ጋለሪ እንገባለን ማለት ነው። አሁንም መልሰን የምንፈልገውን አንዱን አምጥተን እንደዚህ እናደርጋለን ማለት ነው። አሁንም ይችን እንደዚህ እናመጣትና እንደዚህ እኩል ለማድረግ እዚህ ጋር እቺ መሀለኛዋን እንደዚህ እናረጋሳለን። እንደዚህ እንደዚህ እናደርጋለን። ከዛ ማስፋት ከፈለግን እንደዚህ እናደርጋለን። እናሰፋዋለን ማለት ነው። እንደዚህ ካሰፋን በኋላ እዚ ጋር ታች ላይ ቦታ አለን የርዕስ መጻፍ ይሁንናል። አሁንም ሾፕ የሚል አለ። ፕላስ ምልክቷን አላሳያችሁም። ያኒ ላሳያችሁ። ፕላስ ምልክቷን ምላችሁ ይቺ ነች። ይቺን ተጭነን ነው ጋለሪ የምንሄደው ማለት ነው። አሁንም እሷን ተጭነን እዚ ጋር ታች ላይ ሾፕ የሚል አሁንም ይችን እንደዚህ ሾፕ የምትለው እንነካት ና አስነክተን እንደዚህ እንትን እናመጣለን። ከለር በምንፈልገው ከለር ይመጣልናል። ታች ላይ ከፍ ስናደርገው እንደዚህ ይመጣል ማለት ነው። በቀይም በጥቁር ማድረግ እንችላለን። ከዛ እንደዚህ እናደርግ ና እንቀበዋለን። እንዲያምርልን እንደዚህ ትክክል አድርገን እንቀበዋለን። እንደዚህ እናደርገዋለን ማለት ነው። ከዛ ሆነ መልሰን እንትን እናመ ይችን እዚህ ጋር ታች ላይ እራይት ምትላለች ይችን እራይት ካደረግን በኋላ አሁንም መልሰን እዛ ፕላስ ምልክት ንሄድና መልሰን ሌላ ሾፕ እናመጣለን። እንደዚህ እናመጣለን። እንደዚህ እንቀባውና ሁሉንም። ከዛ እንደዚህ ካደረግን በኋላ እንደዚህ እናደርገዋለን። ከለርን መርጣለን። መልሰን እንደዚህ እናደርገዋለን ማለት ነው። አሁን በቀይም በነጭም መጣለን። እንደዚህ ከሆነ በኋላ መልሰን እራይት እንላታለን ታች ላይ ከፕላስ ጎን ድራይት የምትላለች እሷን ድራይት እናደርጋታለን ማለት ነው። ከዛ እንደዚህ ጋር ካቀናበርን በኋላ ርዕስ መጻፊያ ርዕስ መጻፊያ ደግሞ የት ላይ ነው የምንጽፈው? እዚህ ጋር የኤ ምልክታለች ታች ላይ ይችን ይችን ጫናት ና የኤ ምልክታለች እሷን ተጭነን ርዕስ እንጽፋለን ማለት ነው። እንደዚህ ሲመጣልን ቴክስት የምትላለች ቴክስት የምትላለች እሷን ይችን ተጭነን ከዛ ርዕስ መጻፊያ ጋር ይወስደናል ማለት ነው። አሁንም መልሶ ኖ ቴክስት የሚል መጣ። ታች ላይ ኤዲት የሚላለ እዚ ጋር ኤዲት የሚላለን ማለት ነው እሱን እንጫነዋለን። ቀጥታ ወደ እንትን ይወስደናል ከዛ እዚህ ጋር ኖ ቴክስት የሚል እሱን እንደዚህ እናጠፋዋለን። ከዛ እዚ ላይ ርዕሳችን እንጽፋለን የሰራውን ቪዲዮ ርዕሱን እንጽፋለን ማለት ነው። ለሙከራ ለሙከራ ያህል ያህል ይመጣል ብዬ ጻፍኩ። እንደዚህ ጻፍኩኝ ማለት ነው። ከዛ እንደዚህ ይመጣልኝ። ከዛ ይችን እንደዚህ ይመጣችልኝ። እዚህ ጋር ምጥቼ ሻር ሽራ ተጀበጀ እዚህ ጋር አረጋታለሁ ማለት ነው። ከዛ ይሄን ለማስፋት ለማጥበብ፣ ሳይዝ የምትላለች እንደዚህ እናደርግና እዚህ ጋር ሳይዝ የምትላለች ማለት ነው። ይችን ይችን ተጭነን እንትን እንላለን እንደዚህ ለማጉላት ጉልት እንዲልልን ማለት ከፈለግን እንደዚህ ሳይዝ የምትለውን ጨረትና እናመጣታለን እንደዚህ እናደርጋታለን ማለት ነው እንደዚህ ካደረግን በኋላ አሁንም ከለር የሚላለ ከለር የሚለውን እንደዚህ ወደዚህ እናሸራትታ ከለር የሚላለ እዚህ ጋር አለ ማለት ነው ከለር በጥቁር ከፈለግ እንደዚህ እናደርጋለን በነጭ ከፈለግ እንደዚህ በምንፈልገው ከለር ማድረግ እንችላለን ማለት ነው በጥቁር አደረኩት ራይት እንላለን ማለት ነው ራይት ካልን በኋላ አሁንም መልሰን እንጽፋለን። አሁንም መልሰን እዚህ ጋር ቴክስት የምትለው ጋር እንሄዳለን። ኤዲት የምትለው ጋር እንመለስና እዚች ጋር እዚች ጋር ኤዲት የምትለዋለች እሷ ጋር እንሄዳለን ማለት ነው። አሁንም እሷን እንጨናታለን። እዚህ ጋር እንትን እንዳይጠፋብን ከፈለግን ተመልሰን ቆይ እንመለስና እንዳይንቀሳቀስብን ይሄ ይሄ እንዳይንቀሳቀስብን ከፈለግን በምልክት ላሳያችሁ እዚህ ጋር ይችን እዚህ ጋር ላይ ይችን ይቻለች እሷን እንትንላታለን እንቆልፋታለን። ይችን እንጫንና እንደዚህ ይመጣልናል። ቁልፍ ቁልፍ አሉ። ይችን ቀይ ቀይ እንደዚህ ቀይ ቀይ እናረጋዋለን ማለት ነው። እንደዚህ ካደረግን በኋላ እንመለስና አሁን እዚህ ጋር እንሄዳለን መልሰን ኤዲት የሚለውን እንጫናለን። ቴክስት ሌላ ቴክስት እንጽፋለን ማለት ነው። ርዕስ ለምሳሌ ርዕስ መጻፊያ ርዕስ መጻፊያ ብዬ ጽፍ ያለውኝ አሁንም ኦኬ እንላለን። እዚ ጋ ይመጣልናል። ወደ ታች እንደዚህ እናሸራትተው እና አሁንም ሳይዝ ጋር እንሄዳለን። እዚ ጋ ሳይዝ የምትላለች እችንም እንደዚህ እናጎላታለን ማለት ነው። እንደዚህ እናጎላና እንደዚህ እናመጣታለን። በደንብ እንዲታይልን ማለት ነው። እንደዚህ መካከለኛ አድርገን እናስቀምጠዋለን። ከዛ እንደዚህ ካደረግን በኋላ እዚህ ጋር ራይት የምትለው እንጫናለን። ራይት ካልን በኋላ እንትን በማጉሊያ በከለር እንዲመጣልን ከፈለግን እዚህ ጋር ቢ የምትላል ቢ ስታይል የምትለዋል፣ እንደዚህ እንጫናትና ለከለር ስታይል እንደዚህ መፈለ ከፈለግን እንደዚህ እንደዚህ ከፈለግን እንደዚህ እንደዚህ ማድረግ እንችላለን፣ በምንፈልገው ማለት ነው። አሁን በዚህ አደረኩት አንዱን እንደዚህ አድርግ ያለው ማለት ነው። እኔ ከዛ ስትሮክ እምትላለች ደሞ ስትሮክ እዚህ ጋር ይቺ ደሞ ይችን እንደዚህ እናበራታለን። ድምቅ እንዲልልን ማለት ነው። ድምቅ እንዲልልን ከፈለግን ይችን ስትሮክ እናበራታለን። እንደዚህ ካደረግን በኋላ አሁንም እንደዚህ እንመለሳለን። አሁን ርዕስ ጻፍንም እንደዚህም አደረግን። ከዛ እንትን ይህን ከጨረስን በኋላ እዚህ ጋር አለች፣ እዚህ ጋር ቱ ፍሮንት እና ቱ ባክ የሚለው ይሄንን ወደ ውስጥ ለማድረግ ከፈለግን ቱ ፍሮንት እንጫናለን። ባክ ለማድረግ ወደ ላይ እናደርጋለን ማለት ነው። ከዛ አሁን እንመለስና ታምኔል ባነር እንሰራለን። እዚህ ጋር ነጠብጣብ አለች፣ ሶስት ነጠብጣቦች ማለት ነው። እሷን እንጫናትና እንደዚህ ይመጣልናል ማለት ነው። እንደዚህ ይመጣልን ኢሜጅ ሳይዝ የሚለውን ጋር እንሄዳለን። ኢሜጅ ሳይዝ እዚ ጋር ማለት ነው። ኢሜጅ ሳይዝ የሚለውን እንጫናለን። እንደዚ እንጫነው። እንደዚህ ይመጣልናል። እንደዚህ ይመጣልን እዚህ ጋር አ ይቺን ቀስቷን እንጫናታለን ይቺን ይቺን እንጫናትና ታምኔላችን ይሰራል ማለት ነው። አሁን እንደዚህ እንጫናታለን። አሁንም እንደዚህ ይመጣልናል። እንደዚህ ይመጣልን እዚህ ጋር ዩቱብ ታምኔል የሚል አለ። ይሄ ማለት ነ ዩቱብ ታምኔል የሚለውን እንሰራለን እንጫነዋለን። ዩቱብ ታምኔል ባነር ከሚለው በታች ዩቱብ ታምኔል እሱ አለ። እንደዚህ እንጫነዋለን። እንደዚህ ይመጣልናል። ኦኬ እንለዋለን ማለት ነው። አሁን እንደዚህ መጣልኝ፣ እንደዚህ መቶልኛል የኔ። ከዛ አሁን የኔ ትንሽ እንትን ብየዋለሁ፣ ተጣሞብኛል፣ ተጣሞብኛልም ጥፍት ቅድም ተት በትልቁ ነበር፣ አሁን ግን ቅጭጭ ብሏል። ያኔ ለዩቱብ ስለሆነ እንደዚህ የሆነው ማለት ነው። ከዛ ሩስ ጽሁፍ እንዲታይ ከፈለግን እንደዚህ ማድረግ እንችላለን። ይህን ከላይ ማድረግ እንችላለን። ይሄኛውን ወደ ታች ማድረግ እንችላለን ማለት ነው። ወይም እንደዚህ ማድረግ እንችላለን። ለሙከራ ያህልና ርዕስ አጻጻፍ ብዬን የጻፍኩትኝ ማለት ነው። እና ይህን እንደዚህ ካደረግን በኋላ እዚህ ጋር ሴቭ ማድረግ ያለች በሁለቱም ሴቭ ማድረግ ይቻላል። በዚች ማድረግ ይቻላል ወይም በዚች ማድረግ ይቻላል ማለት ነው። በሁሉም ይቻላል። ለምሳሌ ይቺን ከነኳት ሴቭ አስ ኢሜጅ የምትላለች። ታችኛዋን እንደዚህ እነካታለሁ። አሁን እዚህ ጋር ታች ላይ ወደ ጋለሪ ውሰድ ይለኛል። ሴቭ ቱ ጋለሪ ይላል፣ ሸርም ይላላል። ሸር ከሆነ ለሰዎች ሸር እናደርጋለን፣ ወደ ጋለሪ ከሆነ ይህን እንነካለን ማለት ነው። እንደዚህ ስናደርገው አሁን ይሄዳል ወደ እንትናችን ማለት ነው እና እንደዚህ አድርጋችሁ የዩቱብ ታምኔላችሁን መስራት አለባችሁ። እሺ እንደዚህ አድርጋችሁ የዩቱብ ታምኔላችሁን ሰርታችሁ ከዛ ዩቱብ ላይ ዩት ስቱዲዮ ላይ አምጥታችሁ መለጠፍ ነው። ከሰራችሁት ቪዲዮ ላይ እዚህ ጋር እንትካነ እዚህ ጋር ዩት ስቱዲዮ የሚላለ ይሄንን ነክታችሁ ከሰራችሁት ቪዲዮ ላይ ወጣችሁ ትለጥፋላችሁ። ስለዚህ ደግሞ በሌላ ጊዜ እሰራለሁኝ። ለዛሬ ይሄንን ካሳያችሁ ሌላ ጊዜ ደግሞ የት ስቱዲዮን ቪዲዮ እንዴት እንደምንጭ እናሳያችኋለሁ። ውዶች እስከዛ ድረስ ሰላም ሁኑልኝ። ልቤቱ ሰብስክራይብ አድርጉኝ። ሁነት አበረታት ውዶችን የመልሳለሁኝ። ሰላማችሁ ይይዛ